ሀገር ሰላም መንዳር ሰላም ብሎ ከልከል በሚልበት ሰዓት ላይ ሚኪ እንግዲች በ ከኔ በላይ ጉልበተኛ የለም፣ አደቃቸዋለሁ፣ ሰብራቸዋለሁ በሚለው በነያሬድ ሹፌር ተዘርሯል ሚኪና አቡሻ ተዘረሯል ሁለተኛ ዙር ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ የጎቤት ሰዎች እንደውም የአፍሪካ ፍቅር ወዳጆች ተከታታዮች እንደምናላችሁ እኔ አለኝ አልহামዱሊላህ ሰላም ነኝ ለረጅም ጊዜ ጠፍቻለሁ እንግዲህ በኢዝኒላ يا ፍቃድ ከሆነ ከዚህ በኋላ بوالا اندمال طفا تسفا አልጠፋም ማለት ነው። ለቤት አዲስ ካላችሁ ሰብስክራይብ ማድረግ እንዳትረሱ እንዲሁም ላይክ፣ ሰብስክራይብ፣ ሼር፣ ሀሳብ አስተያየት ካላችሁ ኮሜንት ቦታው ክፍት ነው። ሀሳብ አስተያየታችሁን መስጠት ትችላላችሁ። ወዳችኋለሁ ስለምትከታተሉኝ። አሁን ወደ ቪዲዮ ብሎ ሰዳችሁ ማለት ነው እንግዲህ አፍላ ፍቅር ከመቶ ሰባ ሶስት ያየሁትን እንግዲህ እጅላችሁ መጥቻለሁኝ። እንግዲህ ያሬድ እስካሁን ድረስ ከአባቱ እምቢ እንዳለና ከአባቱ እንዳመለጠ ወይም ከቤት እንደወጣ ነው። እሱም አባቱ ርዕሰ መምህሩ እንደፈለጉትና ርዕሰ መምህሩ ጋር መመካከር አለብ ብሎ ስላሰበ አባቱ ወደ ርዕሰ መምህሩ ጋር ሄዶ ነበር። እሱም አሁን ለመመካከር ሰዓቱ ረፍዷል። ማለትም አንተ የምትመካከርበት ሰዓት ላይ እኔ ጠይቄህ አሻፈረኝ ብለህ እንደውም አልፎ ተርፎ የቤዛንናት ዘልፈህና አፏጭተህባት ነው የሄድከው። ስለዚህ አሁን የመወያያው ሰዓት አልቋል። አየኸው አይደል? የማይዘናጉበትን ነገር ላይ የመዘንጋት ብዙ ዋጋ ያስከፍላል። አሁን ያሬድ ልቡ ካፈቀረ አይኑ ከተሸፈነ ወደዛ አንተ የእኔን ወሬ ካልሰማ ወይ በእኔ መንገድ ካልሄደ ብትለው ልክ እንደዚህ ፈተና ነው የሚመጣው ብሎ ርዕሰ መምህሩ ለያሬድ አባት አስረግጦ ነግሮታል። የያሬድም አባት ይህ ንግግርህ አልገባኝም ማለትም፣ ያኔ ልክ ነው ማፍቀር አለበት እንደውም የሚሄደበት መንገድ ስህተት ስላልሆነ ጨምሮ ጨማምሮ ያፍቅር ነበር ማለት ነበረብኝም እንዴ እያለ ይነግረዋል። እሱም ነገሮችን በሂደትና መሄድ ባለባቸው ነገሮች እኛም መከታተል ባለብን ነገር ላይ እንከታተል እንጂ ልጁ ልክ ነው ወይም ደግሞ ደግፈው እያልኩ አይደለም ብሎ ርዕሰ መምህሩ ለያዴድ አባት ነግሮታል። እንግዲህ ቦጀም ደግሞ ገጠር እንዳይገባ እህቱን እንዳይገባ፣ ይዟት ገጠር እንዳይገባ ነው እስካሁን ድረስ አልተገኘም። እንግዲህ ባለፈው ላይ እህቱ ለጓደኛዋ የላከችው መልእክትና የላከችው ቴክስት ነው። እስካሁን ድረስ ለነሚክ የሚሆን ለናቡሽም ለማንም ሰው ስልክ ሊመልስ ወይም ሊደውል አልቻለም። ገጠር እውነት ገብቶ ነው ወይስ ጠፍቶ ነው የሚለው ሁላቸውንም አሳስቧቸዋል። ምንም መልእክትን ቢደርሳቸው እነሱ ግን ሊያምኑ አልቻሉም። የድጋሚ ርእሰ መምህሩ እና ቤዛን እንዲሁም ቹቻን አቡሽም ብሎም ደግሞ ሜኬን አድርገው ጠርተዋቸው ነበረ። በዛ እነሱ የመልእክት ሲደርሳቸው ምን ማድረግና ማለት እንዳለባቸው በመመካከር በአንድ ቦታ ሆነው ከተመካከሩ በኋላ መዋሸት እንዳለባቸው፣ ምክንያቱም ያሬድ ያለበት ወይ ነው ታውቃላችሁ ወይስ አታውቁም የሚል ሀሳብ ነበር የርዕሰ መምህሩ ሀሳብ እነሱም ቀድመው ስለጠነቁና ስለተጠነቀቁ መዋሸት እንዳለባቸው ሌላው ነገር እንደማያስኬዳቸው ተመካክረው ለአራት ሆነው ሄደዋል። ርዕሰ መንበሩ ጋም እንደደረሱ ተንበርከኩና እውነቱን እስካላወጣችሁና እስካልተናገራችሁ ድረስ ከንብርክካችሁ አትነሱም ብለው ቅጥት ያለጓቸዋል። እነሱም እልካቸውን በልባቸው ዋጥ አድርገው ብንንበረከክ ይሻለናን ያሬድን አሳልፈን አንሰጥም የሚል ሀሳብ ስለነበራቸው የቀድሞውም ምክክራቸውም ስለነበረ ተንበርክከው ተንበርክከው ጉልበታቸው እስከሚላ ድረስ ይነሳሉ። እነሱም ከተነሱ ወደ ቤታችን ልንሄድ ነው፣ ጨረስን፣ እቅጣታችንን ተወጣን ባሉበት ሰዓት ላይ ገና ምን አይታችሁ የሚል ነበር የርዕሰ መምህሩ ንግግር። አሁን ደግሞ ወደ ሁለተኛው ቅጣት ትሸጋገራላችሁ፣ ልጁ ያለበትን እስካልተናገራችሁ ይላችኋል። እነሱም ቅጣታቸውን ተቀብለው በደስታ እየተቀጡ ነበረ። ጆሯቸውን በመያዝ ለረዥም ሰዓት ጆሯቸውን ሲይዝ እንግዲህ ሜኬ ብጤት አድርጓል። ያንን ሙድ በመያዝ አቡሻ እየሳቀበትና እየተሳለቀበት መንገዱን ሁሉ መሳቂያ አድርጓል። እኔ ቢጨንቀኝ አይደለም ወይ እንደዛ ያደረግኩት አንተ ጓደኛዬ አይደለህ ወይ ለእኔ እና አንተ እየሳቅብኝ ጓደኛዬ አይደለህም እያለ ማህል መንገዱን እያሯሯጠው ነበር። አቡሻን ሜኪ እያሯሯጠው እያለ እነ ቤዚ ጋር ይደርስና በነ ቤዚ ና በጆቻ ይሸሸጋል። በነቤዝና ቤዙቻ ከተሸሸገ በኋላ በገላገይ በገላገይ በስንት መከራ ከመምታቱ ይተወዋል። ይህም አልበቃውም፣ አቡሻም ዝም አላለም። ነገሮችን እያባባሰ እየሳቀበት ነበረ። እዚህ የተበሳጨው ሚኪ እንግዲህ፣ መንገዱን ቀጥ እያለ እየሄደ ካለ ከኋላው ጠብቀኝ፣ ጠብቀኝ አንተ ሚክ እያሌ እየጠራው ነበረ። እሱም አቡሻ ስለነበር ዘወር ሲል በካል መጣም ደግሞ ማትከትንኝ ጀመረ። አንተ የምትስቅበኝ በችግሬ ወይም ደግሞ በነውሬ የተከታተልት እየሳክ ጓደኛ አይደለም እያለ የተበሳጨ በሚሄድበት ሰዓት ላይ እንግዲች እነ ያሬድን የሚከታተል የነበረው እነ ያሬድ ሾፌር መካከል መንገድ ላይ አግቶ አፍር ማለት ነው ሚኪ መታፈኑን ወይ ደግሞ በነድድ ሹፌር መያዙን ያላየው አቡሻ ከኋላ እሱም ልክ ጣፋንታው እስከሚደርሰው ከል ከል እያለ ነበረ ቡሽም ልክ እንደ ሚኪ ተከስቶበታል ማለት ነው እንዲሁም እሱ ሳያየው ከኋላ በመደበቅ ሚኪን እንዳደረገው ሁሉ ልክ እሱም ብቅ እንዳለ ሸቁን ወይም ደግሞ እሱ እፊቱ እስከሚመጣ ድረስ እንዳያስታውቅበት የሚያደርገው ቦታ ላይ ይሸሸግና ልክ እንደ ሚኪ ለማድረግ ስለፈለገ ይተደብቆ ያን ሁላ መንገድ አቋርጦ እስከሚመጣ ድረስ ይጠብቀዋል። እሱ ሚስኪን ከልከል ያለ አገር ሰላም፣ ሰፈር ሰላም ነው ብሎ ብቅ ሲል ጉሮሮውን ይዞ ድፍት ያደርገዋል። እንግዲህ ማንኛቸው ናቸው፣ ማንኛቸውን ነው ተሸክሞ ይዟቸው የሄደው ማንኛቸውንስ ነው መንገድ ላይ ትቷቸው የሄደው የሚለውን ፈጣሪ ወቀው፣ በሌላ ቪዲዮ እስከምንገናኝ ባይ